ልጆች የአውራምባ ማህበረሰብ ሲባል ሰምታችሁ ታውቃላችሁ? የት እንደሚገኝስ ታውቃላችሁ? ጎበዞች፣ የት እንደሚገኝ ምን አይነት የሥራ ባህልና ያኗኗሩ ዘይቤ እንዳላቸው በሀገር የመሰራችን እነግራችኋለን። ልጆች የአውራምባ ማኅበረሰብ በደቡብ ጎንደር ዞን በፎገራ ወረዳ በወጃ አውራምባ ቀበሌ የሚገኝ ሲሆን ከክልል ዋና ከተማ ባህር ዳር 74 ኪሎ ሜትር ከወረታ ከተማ ደግሞ 12 ኪሎ ሜትር ርቀት ላይ ይገኛል። ልጆች የአውራምባ ማኅበረሰብ የተመሠረተው በ1964 ዓ ም በአቶ ዙምራ ኑሩ በሚባሉ ግለሰብ አማካኝነት ነው። ዙምራ ኑሩ ትውልዳቸው ደቡብ ጎንደር እስቴ ወረዳ ውስጥ ነው። የአውራምባ ማኅበረሰብ በእኩልነት መርህ ላይ የተመሠረተ ነው። የአውራምባ ማኅበረሰብ ከሚያተኩርባቸው ጉዳዮች መካከል የመጀመሪያው የጾታ እኩልነት ነው። የጾታ እኩልነት ማለት ደግሞ ልጆችዬ፣ ሴቶችና ወንዶች እኩል ሥራ ይሠራሉ፣ እኩል መብት የሚል ፍልስፍናን የሚከተል ነው። ማኅበረሰቡ የሴት የወንድ ከሚባል የሥራ ክፍፍሎችን ይልቅ ተጋግዞ መሥራትን ይበረታታል። የወንድና የሴት ተብሎ የተከፋፈለ ሥራ የለም። ሴቶችም ወንዶችም የቤት ውስጥና የውጭ ሥራዎችን በጋራ ይሠራሉ። ሴቶች እርሻ ያርሳሉ፣ ሽመና ይሠራሉ። ወንዶች ደግሞ እንጀራ ይጋግራሉ፣ ጥጥ ይፈትላሉ፣ ወጥ ይሰራሉ። የውራምባ ማህበረሰብ የሥራ ፍቅር አላቸው ይባልላቸዋል። ጠንክሮ መሥራትንና በሥራ መተዳደርን እጅግ ያከብራሉ። በሥራ ራስን መቻል እንጂ ስንፍናን ይጠላሉ። የአውራምባ ማህበረሰብ ሰርቶ መለወጥን መርህ ያደረገ በጎ ባህል ያለው ነው። መስረቅ እንደ ነውር ይቆጠራል። እቃው ወድቆ ቢገኝ ባላቸው የማህበረሰብ አደረጃጀት አማካኝነት እቃውን የጣለው ባለቤቱ ተፈላልጎ ይመለስለታል። እያንዳንዱ የማህበረሰብ አባል አንዱ ለአንዱ ታማኝ ሆኖ በጋራና በትብብር ተሳስበው ይሰራሉ። ልጆች የአውራምባ ማህበረሰብ ለሰርግም ለልደትም ወይም ሌላ ማህበራዊ ጉዳይ ተብሎ ለሚወጣ አላስፈላጊ ወጭ አይፈቅዱም። ወጭም ብቻ ሳይሆን ጊዜ ማባከንም እንደ ስንፍና አድርገው ይቆጥራሉ። ሌላኛው የማህበረሰብ በጎ ስራ በዕድሜ ለገፉ ሰዎች፣ ለታመሙና ለህፃናት የተለየ እንክብካቤ ያደርጋሉ። የህፃናትን መብት ያከብራሉ። ህፃናትን ተገቢውን ትምህርትና እንክብካቤ እንዲያገኙ ትኩረት ይሰጣሉ። ልጆች አካል ጉዳተኞችን ይደግፋሉ። የእርጅናና የጤና እክል ያለባቸውን የመደገፍና የመንከባከብ ኃላፊነት የማህበረሰቡ አባላት ነው። ልጆች ከዚህ በተጨማሪ የአውራምባ ማህበረሰብ ለትምህርት ከፍተኛ ቦታ ይሰጣሉ። ሁሉም የማህበረሰቡ ክፍል ማንበብና መጻፍ እንዲችል የቅድመ መደበኛ ትምህርት ቤቶችንና ቤተ መጻሕፍትም ተገንብተዋል። ልጆች እናንተ ከቤተሰቦቻችሁ ጋር ስትወያዩ ታላላቆቻችሁን አክብሩ፣ ሰዎችን መጥፎ ነገር አትናገሩ ይሏችኋል አይደል? የአውራምባ ማህበረሰብም በየአስራ አምስት ቀኑ አንድ ጊዜ ይገርማችኋል። ልጆች እይ የቤተሰብ ውይይት ያካሂዳሉ። ውይይቱ ደግሞ ምን መሰላችሁ? መጥፎ አሰራርንና አነጋገርን ማስወገድን በተመለከተ ነው። የዚህ የቤተሰብ ውይይት ዋና ዓላማ የሰው ልጆች በሙሉ በየቤታቸው እየተወያዩ ችግሮቻቸውን ሁሉ እየፈቱ እድገትና ሰላምን ለማምጣት ያስችላቸዋል ነው። ይህ ብቻ አይደለም ልጆችዬ የአውራምባ ማህበረሰብ አባላት አካባቢያቸውና መኖሪያ ቤታቸውን በንጽህና ይጠብቃሉ። ቤታቸውን በአመድና በበት በመለቅለቅ አቅም ያለው ደግሞ ቀለም በመቀባት የሚያምር እይታ እንዲኖራቸው እና ንጹህ እንዲሆን ያደርጋሉ። በአጠቃላይ ልጆች የአውራምባ ማህበረሰብ ነገሮችን በውይይት በመፍታት ጠንካራ የሥራ ባህልና እኩልነት ብሎም መረዳዳት እንዲሁም ልዩነትን አጥቦ በጋራ ተደጋግፎ የሚኖር ማኅበረሰብ ነው። በዚህም የተነሳ የውጭ አገር ጎብኚዎች አውራምባ ማህበረሰብን እየመጡ ይጎበኙታል። የማህበረሰቡ መስራች የሆኑት ዙምራ ኑሩ ለሀገራቸው ላበረከቱት ያሳሰብ ለውጥ ከጅማ ዩኒቨርሲቲ በ209 ዓ ም የክብር ዶክተሬትም ተሰጥቷቸዋል። የዛሬ የሀገሬ መሰናዶችን ይህን ይመስል ነበር። ሌሎች አሚኮሎጆች ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ የሆንላችሁ ልጆችዬ፣ ቻው።